እንህ እንዴት መጣ መኪናል ጽናት ክፍል ሰማንያ ሰላም ጤና ይስጥልኝ። ክብራንና ክቡራን የቻነል ቤተሰቦች ሰላማችሁ ይብዛ። ባላችሁበት ላይ ሰብስክራይብ እንዲሚሸር እያደረጋችሁ ቻንልን ተቀላቀሉን። ኬራ እየወጣ እየጠጣ እየሰከረ የተንገዳገደ የመጣ ነው። ጽናትን በበኩሏ በጭንቀት ካሁን ካሁን ወዴት ሄደ ነው ብላ በጭንቀት እየተንጎራደደ እየጠበቀችው ነው ከዛም ከአንድ ከማይታወቅ ሰው ጋር ወደ ቤት መጥቷል እየተንገዳገደ ጽናትም ምን ሆነህ ነው ደግሞ እንደገና ወደዛው ተመለስኮ እያለች ነበር የእናቱን ሀዘን ለመርሳት ነገ ዛሬ መሞት ይሻለኛል እነሱ ደብቀውኝ የለም እኔም ደግሞ ህይወትን አሳያችኋለሁ እያለ ነበረ ኬራ ጽናትም በጭንቀት እየሞተች ነው። ሰኒ በበኩሏ ከክሮቤል ጋር እየተቀራረቡ ነው። ድክና ሆሜ ግን በጣም በቅዱስ እየተናደደ ነው። እየቆየትሄደህ ነው አስጨነቀኝ እኮ። ቆይ ከመቼ ጀምሮ ነው መጠጣት የጀመርከው? ከዛ ልክ ከማስታወቂያ አንቺ ምን አብረርትሽ ነገርሽን። ስለዚህ እኔም በዝርዝር የማስረዳት ግዴታ አይደለም። አንተ በጣም ትኩሳ ስለነበረሽ ጥዬሽ መሄድ ከብዶኝ ስለነበር ነው። ኧረ ተሸክመኝ ብትሄድ ነበር የሚከብድ። ብቻችን የምታወሪው ማን? እኔ እህቴ እያልሽ ነበር። ተሳስተን የሚሆነው ጎሰረቴ እሺኮ ሰርቴ አንተ ጽናት፣ ወዲያና ወደዚህ እየተንቆራጠጠች፣ ኬራዬ ግን ወዴት ሄደ? ነው አስጨነቀኝ እኮ ለክብሩም እንዳላማክረው ክብሮም የለም፣ ናሆሜም ወደ ቤቱ ሄዷል። ምን ይሻለኛል እያለች ወደዛና ወደዚህ ትንቆራጠጣለች። ኬራ ከመጠጥ ቤት ቁጭ ብሎ ሲጠጣ ነው ያመሸው። ደውልልኝ ኪራዬ ምን ሆነብኝ ይሆን? ደግሞ ወጥቼም እንዳልፈልግስ ወዴትስ ወዴት ብዬ ነው የማገኘው? ወይኔ ኪራ ብላ ቁጭ አለች። በሀሳብ ማልቀሷን ቀጠለች። ወዲያውም ኪራ እየተንገዳገደ መጣ። ደጋግፋ አስገባችና እስኪያ ከመቼ ወዲህ ነው መጠጣት የጀመርከው? ዛሬ አለ። ብክ ማስታወቂያ ላይ እንደምናየው ጠጥቼ ለጥ እያለ መለፍለፉን ቀጠለ። ኪራ እኔ የቀለልኩ አይደለም አለኝ። ጽና ቆይ ምን ሆነን የጠጣኸው? በዛ ላይ ስልካ አታነሳም። ቆይ እናንተ የምታውቁትን የማውቀው ምን ችግር አለው? አልገባኝም። አንቺ መቼም አይገባም። አሁን ግቢና ተኛ። ይሄው ማጥቻለሁ። አንተ የልተኛ ነው። እኔ ግብች የምተኛው ብቻዬን። እየተቆላተፈ ብቸኝነቱን ብቻኝነቱን ካሁኑ ለመጪው ተነገ ጀምሮ ስለማልነው። ምንድን ነው የምታወራው? አልገባኝም። አንቺ መቼ አብራርተሽ ታውቂያለሽ? እና ስለዚህ እኔም በዝርዝር የማስረዳሽ ግዴታ የለብኝ። እሽ በቃ አሁን ስለሰከርክ ነው፣ ግባናተኛ እናተኛ ነገ እናወራለን። ኬራም ሰክሮ፣ ነገ የሚባል የለም ነገ የኔ መጨረሻ። ምንድን ነው የምትለው? አልገባኝም። ኦ ኦ ወንድ ልጅ ያደርጋል እንጂ አያወራም። አሁን ልተኛ ብሎ ተኛ። ቆይ ኪራ ባለፈ ነገር እየወቀስከኝ አይደለም ፅናት ጃኬቷን አውልቃ የሚለበስ አልብሳው ሰኒ እና ክብሮምም ክብሮም እዛው ላይ ሶፋው ላይ ጋደም እንዳለ እንቅልፍ ይዞት ከሰኒ ቤት ሰኒም ቀና ብላ ስታየው አንተ ክብሮም በድንጋጤ ብድግ ብሎ ምንድነው ያምሻል ምን እየሰራ ነው እዚህ አለይሳ ማታ በጣም ትኩሳት ስለነበረች ጥይ መሄድ ስለከበደኝ እረ፣ ተሸክማኝ ብትየን ነበር የሚከብድህ። እንዴት ላይ መሄድ ይከብዳል? ግን እውነት ጤነኛ ነሽ አንችል? አሁን ሄድልኝ በቃ። ባቲኝም ሄደ። ግን ሳይከትርሽ ሳያስፈልግሽ አይቀርም። አረ እባክህ ሌላስ፣ ከዛ ራስ ጉዳይ። ለማንኛውም ማታ ማታ ብቻሽ ነው እንጂ የምታወሪው ማ? እኔ? አዎ እህቴ እያልሽ ነው ተሳስተን የሚሆነው። በቃ አሁን ወደ ቤት እሺ። ለማንኛውም ማታ የሰራው ቆንጆ ምግብ አለ እሱ ነው አሙቂና። ለማንኛውም ደናዋይ ብሏ ሲወጣ ክብሯል ወይዬ አመሰግናለሁ። እሱም ፈገግ ብሎ እሺ ኮሰረቴ። እሷም ትራሱን አንስታ ሁለተኛ እንዳትመጣ እሺ! ክብሮም አብላ ትራሱን ወረወረች። ፅናትም ቁጭ ብላ ኪራን እያየችው ነበር። ኪራ ለጥ ብሎ ተኝቷል። እንደውም ተኝታ ያደረች አይመስልም። እንዲሁ ኪራ ተንቀሳቅሶ ቀና ብሎ ሳያት፣ ፅናት እንዴ፣ ምን ሆነሽ ነው? አንተ ራስህ ምን ሆነ ነው? ማታኮ ሰክሮ ነው የመጣው። ምን ያልኩሽ ነገር አለ? ተመስገን፣ ምንም አላልኳትም። ምን አልከኝ? አይ ምንም። ቆይ ድጋሚ መስከር ጀምረ? አይ አይደለም፣ ትናንት እኮ የሆነ ድግስ ሄጄ ነው። ድግስ ናሆም የሌለበት ድግስ፣ ደግሞ በዛ ላይ ስራ ብለን እንትን ነው አጋጣሚ ነበር። ይ ወዲያው ብድግ ብሎ ስልኩን ፍለጋ ሲጀምር ወይ ስልኬስ፣ አለ ስልክህ። የለም ማታ ስፈልግ የለም፣ ድግስ ውስጥ ወይኔ ሸወደኝ ማለት ነው። ወዲያውም ብድግ ብሎ ጃኬቱን ስቦ እየሮጠ ወጣ። ጽናትም ቆይ ምን ተፈጥሮ ነው ብላ በድንጋጤ ቁጭ ምሩ ሙሩና ጽናት ሰን ልጠይቁ ቤት ሄደው አሁን ስላታሸሹ ይሻል፣ ይሻል። አዎ ሙሩ ግን ከቀድም ጀምሮ ልክ አደለሽም። በናን ገና ነኝ። ምንድን ነው ትናንትና ኪራ ሰክሮ ነበረ የመጣው? ማ ስኪራ ደግሞ አወራሩ ልክ አደለም። ነገ አታይኝም ምናምን ሲል ነው እንዴ ለምን አለኝ ሰኔ። አላውቅም፣ በደንብም ሳላወራው ነው የተኛው። እንዴ ናሆም በጊዜ ሲደውልለት ስልክ አያነሳም ነበር። እንዴ በድንገት እንዴት ነው የተወውን ባህርይ የሚጀምረው? አልተጋጫችሁም አይደል አለኝ ሰኔ። አንቺ እያለሽ እየወጣ ነው እና ምን ሆነ? እኔ አላውቅም፣ ግን የእናቱ ሞት እያደረ እየተሰማ ነው መሰለ። እንዴ እሱንም አትነጋግርንበት አይደል? እንዴ ሁሉንም ለፈጣሪ ሰጥቶታል። አይ አይሰኔ አንዳንድ ሀዘኖች እያደሩ ነው የሚጸን። እሱማ ልክ ነሽ፣ አጥንትሽን ሰርስሮ በውንሽም በህልምሽም ሲያሰቃይሽ ነው የሚኖረው። ጠዋት ራሱ ምን እንደሆነ ለማወቅ በጣም ታርኩኝ። ቁስ እኮ ገና ሳይበላን እያወጣ ወይ ናሁሜን አውረው ልበለው? እንዴ በፍጹም አሁን እኮ ባለትዳሮች ነን። ምንም ቢፈጠር ችግራችን እኛው ራሳ መፍታትን ሞክረ። ኪራ በህይወቱ ብዙ ነገሮችን እያስተናገደ ነው። በሱን እንዳትፈጅበት አውፅ ኪራ እኮ ካዘኑ በቅጠል አገብ በዚህ ትንሽ ጊዜ ውስጥ እስቲያስቢው፣ እናቱን መርሳት አይችልም። ስለዚህ ምንም ቢል አንቺ ታገሹ፣ አለች ሞ አረሱ ብቻ ከጎኑ ይሁን፣ እኔ ምንም አልለውም። ይህ እኮ ደግሞ የከበደኝ አታገኘኝም የሚለው ቃል ኪራም ትናንትና አብሮ ከመሸው ሰውዬ ጋር መኪናውን ከፍቶ ገባና የማትገኝ ይመስሎ ነው እንዴ

አንተ ለማሰገን ከኝም እንጂ የዛሬዋን ጀንበር እንድታይ አድርጌ። ቆይ ስልኬ ከሌለ ለምን አልከኝ? ቀኑን ሁሉ እኮ አንተን ስፈልግ ነው ደክማ ነው። አንተ ሰውዬ ግን ያማል። እኔ እኮ ነገን እንዳታይ የምትናደደው ነገር ነው። ነገን እንደማላይ በሚል እርግጠኛ ሆነ። አንደኛ መቼ እንደምትሞት አናቅም። ሁለተኛ ራስን ስለምታቀ። ራሴን እንደምገድል በምን ታውቃለህ? ራስ ወዳድ ስለሆንኩ ነው። አንተ እንደዛ መቶ ሰዓት የምደውል ልጅ ፍቅረኛ እያለ ሞትን የምትደግስ ራስ ወዳድ። እሷ አይደለችም የደወለችው። ቆይ እሷ እንደሆነች በምና መቼም ከእሷ ውጭ ሕይወቴ ብለህ ሴት የምታደርገው ሌላ ሴት ያለች አይመስል ነው ወይስ ተስፋ የቆረጠ ሁሉም ሴት ያደርገው። ቆይ እንዳንተ አይነት ሰው ሳይ መናገር ያስደስተኛል፣ ምክንያቱም ይችን ደካማ ዓለም እና ደካሞች ስለሆነ። እሺ በቃ አሁን የሆነ ቦታ ልውሰድ። እኔም በር ሲንኳኳ አረ መጣሁ ብሎን ነበር። ሰላም እንዴት ነች ደህና ነሽ ወይ ብሎ ገብቶ ቁጭ እራሷ ተጸዳል

ለማንኛውም ስለ ሴት ልጅ ክብር አውቃለሁ፣ እናቴ በደንብ አስረድዳ እና ያሳደገች ጽናቴ ናሆምና ሙሩም ከነ ኪራ ቤት ቁጭ ብለው ጉዲ ያናውዲ ትንቆራጠጣለች ኪራን እየጠበቀ ናሆሜም፣ ቆይ ሺ ምን ውስጥ ገብቶ ነው? ቆይ በዚህን ሰዓት ምን ውስጥ ገብቶ ነው? እኔ ምን አውቄ ነው፣ ሆሜ ይኸው እመጣለሁ ብሎ በጠዋት እንደወጣ እስካሁን አልመጣም። ኪራ፣ የሆነ ነገር ሆኖ እንዳይሆን። ደግሞ ሲመጣ ተረጋግተን ማውራት አለብን። ምን አንቺ ደግሞ ሲመጣ አንገፈው ምን ነው ተረጋግተን አለና ሰላም ወደ ቤት ሰዎች በጣም ጨምር ኪራም ሰክሮ አብሮ ካመሸው ሰውዬ ጋር ተደጋግፎ መጡ እንዴት ነው ቤተሰቦች ምን እያልክ ነው ከነሱ ማልኩ ወንድ ወንድ ነው የተገኘው ማሁኔም ኪራ ምን እየሆንኩ ነው ምንም እናንተ ስጠይቃችሁ ምን ነግራችሁን ታውቃላችሁ በእኔ ለምንድን ነው መነግራችሁ አለ ኪራ በስካር ፅናትም አንተ ማነህ አለችው ሰውየውን ለወራችሁ ፈልጋለሁ ብሎ ወደ ሶፋው ጫፍ ላይ ቁጫ ስራ እንደተጋባችሁ አውቃለሁ ግን መናገር አለ ምንድ የኪራ ጓደኛ ነኝ። ናሆንም ኪራ ከመቼ ጀምሮ ነን የማላውቀው ጓደኛ እንደማትለያዩ በጣም የምትዋደዱ እንደሆን ጓደኞች እንደሆናችሁ ኪራ ከሞላ ጎደል ነግሮኛ ሁም አልገባኝም። ቆይ መቼ ነው ጓደኛ ማቾች ሆናችሁ? ትናንት ጀምሮ ትላ የተመሰረተ ጓደኝነት ነው። ዛሬ ላይ የምታወቅ ጽናት ቃላቶች ፈጥነው ከአንደበትሽ እንዲወጡ አትቀድላቸው ስለዛ ሰውን ይጎዳ እኔ ግን ስምሽን ሳይሆን ፍቅርሽን ኪራን እንዴት እንደተዋወቅሽ ጠይቄ ይሻል ነበረ? የነበረ ቆይ ቅዱስ ለምንድነው ግራ የምታጋባን ለምንድነው ዳርዳር የምትለው ናሆኔ በንድ ይሁላችሁ ኪራን ያገኘውት መሀል መንገድ ላይ እየነዳ ምንድነው ገብት የቀረኸው አንሄድ አትመጣም እንዴ እያለ ምንድነው የምታስጨንቁት አለ ኪራም እየተንገዳገደ እነዚህ ናቸው፣ አለ ሰውዬ። ምንድነ እያሉ ጥየቃቸው ዝም በላቸው፣ እኛ እንተኛ። ከዛ በጠዋት ተነስተን አሁንም ብድግ አለ። ከዛ ኑሩ ጎደተችው ጠዋትን ጠይቃቸዋለን። በቃ ተው አለ። እናትን ከፊችን ቁጭ ብላ ኪራቆይ ምን ሆነው ነው እንዲህ በአንድ አፍ የተሆን መጠጥ የተመለሰው? ምን ሆኑብኝ ይሆን? እባክህ አምላኪ ዳግም መከራና ዛን እንዲያጋጥመው አልፈልግም። እዛ ጎንበስ ስትል እንግዳው ቅዱስ እክችን መጣ። እንዴት እንዴት መጣ? መኪና አለኝ እየነዳው መጣው። ስለ መኪና ማንም አልጠየቀኝም። እንዴት ብለህ በሩን አለፍክ ማለት? ምንም አልደበቀኝም፣ ከአንድ ነገር ውጭ ፍቅሩን አውቀዋለሁ። ተናጋሪም ሆነ አስተርጓሚ አያስፈልገኝም። ለምንድነው እንደዚህ የምታየኝ? ምንም ህይወት እንዴት አድርጋ እንዳስተማረችሽ ገርሞኝ እያየሁሽ ነው። አልገባኝም። የምን ትምህርት ቆይ እኔን ታውቃኛለህ እንዴ? አዎ፣ ከኪራ ጋር ከተዋወቅን ሳምንታችን ቢሆንም ስምሽ ካፉ አይወጣም። ጽናትም በልቧ እሱን ይገርም ነው ብላ፣ ከዛ ምን አልሽኝ ሲላት፣ ሀይ ማታ ሳመጣው ቁልፍ መኪና ውስጥ ትቶ ነበር። እናም ከፍቼ የገባው አለት። ምን ነው ድፍረት የገረመሽ አለት። በጣም እንጂ። ለማንኛውም ልየው። ልጁ እስካሁን አልተነሳም እንዴ? ምን ሲነጋ አደል እንዲያመጣው እስካሁን እስካሁን የሚባለው እኮ ተኝቶ ላረፈደ ሰው ነው። በቃ ልቀስቅስ እንዴ? በቃ ይረፍበት ዛሬ ተረጋግቶ ነገ እንዲሰክር። እንደዛ እንደማላስብ ታውቃለህ እኮ። እኔም ለዛ እኮ ነው የምቀሰቅሰው። ጠጥቶ ሲያድሩ በጠዋት ለመነሳት እንዴት ሕይወትን እንደሚያመሰቃቀል ማየት አለበት። እንዴ ቢሆንስ ብላ ጽናት ከኋላ እንደመከተል አለችና፣ ቆይ ይህ ሰውዬ ማን ነው? ኪራንም ቤታችንን መቆጣጠር የቻለው፣ ፅናት ዓይንሽን ግለጪ። ገና በማለዳው በጠዋቱ ተስፋ የቆረጥከው ጓደኛዬ አለ ቅዱስ። እንዴት አደርግ? ለአንድ ሳምንት ቢሆን እድሜህን አራዝማለሁ። አሁን ደስተኛ እንዳደረግ ነው የምፈልገው። መቼም እንደኔ በጸጸት አልንጋይ፣ ራስክን እየገረፍክ ስትሰቃይ ማየት አልፈልግም። ኪራ፣ ኪራ፣ ኪራ እያለ ቀሰቀሰው። ኪራም አልሰማውም። ደግሞ ጮክ ብሎ ሲጠራው በቀልተኛበት አለ። በቃ የመተኛ ሰዓት አልፏል፣ ተነስ አለው። አንተ ሰውዬ፣ ግን ምንድን ነው የምሰራው እዚህ ቤት? ያልጨረስኩት ፕሮጀክት አለኝ ከአንተ ጋር ምሰራ። አሁን እኮ የመስሪያ ሰዓት እንጂ ምትኛ አይደለም፣ ተነስ ብለው። ቃልክን አክብር። ቃል የተገባባውን ታቃላለ። በቃ ለፍሽ መጣሉ ሳሉ። አንተ ሰውዬ፣ ምንድን ነው አድርግ የምትለኝ? ጥሩ ገና ስለሆንክ ነው እና ከኔጋ የምትሰራለ እንዴ? ተውከው እንዴ

አንተ እንደ ልጆች እንደ ሌሎች ሰዎች ማንነህ ምንድነህ አላልከኝም። አይ አምነሃለሁ፣ ግን ምን ለማለት ነው? ሳይኮሎጂ ነዋ። አንድ ነጭ የጻፈውንና የተማረውን እኛ እውነት ነው ብለን እንይዘዋለን። እንደዛ ብለህ ብዙ ባለ ውለታችን ብዙ ውለታ የከፈሉትንም አትንቀፋቸው። አንዳንዴ በእውቀት በትምህርት ሳይሆን እንደዚሁ የምትፈታው ነገር ስላለ ብዬ ነው። እንደዚህ ቁጭ ብለን ብናወራ ደስ ላይ ነበር። ግን የምሄድበት ጊዜ ያለ ብለው ቻብሉስ ናሆሜም። ቆይ ሙሩ ኪራ እንደዚህ መሆኑ አላሳሰበሽም? ከኪራ ይልቅ ያሳሰበኝ ቅዱስ ነው። ግን እኮ ኪራ ከኛ ተለይቶ እንደዚ ሰኮ አያውቅም፣ እንደዚ ሆኖ አያውቅም። ግን እዛ ቤት የሆነ ነገር አለ። የሆነ ነገር ተፈጸመ አለቀ ብለን ስናስብ ደሞ ሌላ ነገር ይጠካል። አሁንስ እኔ በጣም ነው የሰለችኝ አለ ናሆም። ናሆሜ ግን እኮ ጓደኞቻችን ናቸው። በችግርም በሀዘንም ጊዜ መገኘት ያለብን እሱማም፣ የጠፋኝ ግን ደግሞ ደከመኛ ኖሮ አስቢው፣ እንጂ ኪራ እኮ ፍጹም ሌላ ሰው ነው የሆነው። ተረጋግተን ቅዱስን ማውራት ይኖርብናል። እሱን ደግሞ ምን ብዬ ነው ማውራው? ወንድነት እንደማይፈቅድ አውቃለሁ፣ ግን ደግሞ ኪራን ስትየው በጣም እኮ ነው በእናቱ ሞት የተጎዳው። የፈለገው ነገር ይሁን እኔ ከሱ ጋር ምንም ነገር አልናገርም። እንዲህ ለምን እኔ የምፈልገው ቀጥታ የሚናገር ሰው ነው እሱ ደግሞ ነገሮችን እንደዚህ ስብስብ ለማድረግ ይወዳል። እኔ ደግሞ ዲዛይን ንሰዋል ወ ደሜን ነው የሚያፈላው። ናሆሜ፣ አሁን እኮ ለኪራ ቀኝ እጁ ቅዱስ ነው። ኪራ ምን ውስጥ እንዳለ ከሱ ውጭ ማንም ሊነግረን አይችልም። በቃ እኔ ምግብ ልስራ፣ ብላ ወይ ኪራ፣ ህይወትህ እንዲህ ሊያቶክ ፊልም ይሆን አለ ናሆሜ። ቅዱስ ከሳሎን ቁጭ ብሎ ኪራን መጣና፣ እንዴ አንተ እንቅልፍ የለህም እንዴ? ጭንቅላቴ ባክ ለምዶታል። ሁሌ ተጠጣለህ ማለት ነው? አዎ ለምን ለመጠጣት ምክንያት ያስፈልጋል እንዴ? አይ አበባ እባክህ፣ ተስፋ ስለሌለኝ የሚኖርበት ምክንያት ስለሌለኝ ነው። እንደዛም አደርገው። ለምን እንደዚህ ያልቅ? አንተ እኮ ሲጀመር ስለ ራስ ነግረኝ አታውቅም። የሚነገር ታሪክ ስለሌለኝ ነው ማልነግር። እንኳን አንተ እጽዋት እኮ እስከሚያድጉ ድረስ ታሪክ አላቸው። እንደዚህ አይነት ምሳሌ ከምሰጠኝ የማይረባ ታሪክን ብነግር ይሻለኝ ነበር። እባክህን የንግግር ላይ ብዙም አይደለው፣ ዛሬ ነው ያልሆንከው። ኬራ፣ ምግብ ላቅርብ አይደል? አለ ወዲያው፣ ጽናት መታ እንዲ አንቺ፣ አልበላሽም? ብቻዬን እንደማልበላ ታውቂ የለም። ኬራ፣ በቃ ይዘሽ ነው እና አንድ ላይ እንበላለን። እንዲ ምን እያረክን እንዲ? ማለት ቁርስ ማትብላ ማለት ልትለኝ ነው? እን ለምን የማይሆን ተስፋ ምንሰጣት? እና ምን ላርግ? ቆይ ይሄ ሁሉ አንድ ታሪክ ሊንገር፣ ስለአንድ አንድ ጥንቸል ታሪክ ሲነግረው ታዲያ፣ ይሄ ታሪክ ከኔ እና ከጽሜ ጋር ምን ያገናኘዋል? አንተ በህይወት ላትኖር አንተ በህይወት ኖረህ ላታስደስታት ነገር በቃላት ጆሮዋን እየሞላህ ጽናትን አትጉዳት። እኔን ጽና አፈቅራታለሁ፣ አልሸነገልኳትም። እና ካፈቀርካ ኑርላታ። አይ አልችልም። ግን እኮ እነሱ ግን የእናንተን ህመም ደብቀውሃል። ፍቅር ፍቅር እኮ ይቅርባይ ነው፣ ፍቅር ከምንም በላይ ሲል ጽናት መጣ። የምግቡን ምግቡን አስቀምጣ ቀስ ብላ ተመልሳ ሄደ። ሰኔና ክብረውን ቁጭ ብሎ፣ አንተ ሰውዬ ግን እዚህ ቤት እግር አለበዛህ አልመሰለኝም? አልመሰለህም? ይሄው ልጅ ኮሰረቴ። ኮሰረቴ አትበለኝ። ይሄው ልጅ ጽናት ጥሩ ሁኔታ ላይ ስላልሆነች እንጂ ምግብ ማመጣልሽ አንቺን ወድጄ ለማየት ብዬ እንዳይመስል። ዝንበል ባግ፣ ከመጀመሪያውን ታውቆኛል። የሆነ ሙጭጭ ያልክ ሰው ነህ። በስራዬ ብዙ ሰዎች አጋጥመውኛል። አንቺ ግን እና ማለት